ትራምፕና ዘለንስኪ ተገናኙ። ዩክሬን እጅ ሰጠች። የተቀጣጠለው የኢኮኖሚ ጦርነትና የቻይና ያልታሰበ ግብረ መልስ የሩሲያ ዩክሬን ጦርነት በአንድ ጀንበር አስቆመዋለሁ ሲሉ የነበሩ ዶናልድ ትራምፕ በመጨረሻም ከብዙ ትግል በኋላ የተሳካላቸው ይመስላል። ካደገኛውና ያልተጠበቀው የሩሲያ ከፍተኛ ጦር ጀነራል ግድያ እስከ ሩሲያ የአየር ድብደባ ድረስ የደረሰው ግብ ግብ ነገሮቹ ወደ አስከፊ ደረጃ ያደርሷቸዋል ተብሎ ተሰግቶ ነበር። በዚህ መካከል ታዲያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስገራሚ ነገር ይፋ አድርጓል። በዚህ በኩል ደግሞ ቻይና የኢኮኖሚ ጦርነቱን ማቀዝቀዝ የፈለገች ትመስላለች። ከሩሲያ ዩክሬን አስገራሚ ድርድር መንገድ እስከ ቻይና ቻይናና አሜሪካ የኢኮኖሚ ጦርነት ድረስ በትንታኔ እንመለከተዋለን። አብራችሁን ቆዩ። ፕሬዚዳንት ዘለንስኪና ዶናልድ ትራምፕ ከኦቫል ቢሮ ውይይታቸው በኋላ ለመጀመሪያ ጊዜ ፊት ለፊት ተገናኝተው ተወያዩ። መሪዎቹ ንግግሮችን ለመቀጠል መስማማታቸው ተገልጿል። የዩክሬኑ ፕሬዚዳንት ቭላድሚር ዘለንስኪና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዛሬው ዕለት የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስኮ ከቀብር ስነ ስርዓት በፊት ተገናኝተው ተወያይቷል። ሁለቱ መሪዎች በዋይት ሃውስ ኦቫል ኦፊስ ካደረጉት በኃይለ ቃል የተሞላ ውይይት በኋላ ለመጀመሪያ ጊዜ ነው ፊት ለፊት የተገናኙት። የዋይት ሃውስ የኮሚኒኬሽን ዳይሬክተር የሆኑት ስቲቨን ቼንግ የሁለቱ መሪዎች ዛሬ በአካል ተገናኝተው በጣም ውጤታማ ውይይት አድርገዋል ብሏል። አሜሪካ በዩክሬንና ሩሲያ መካከል ሰላምን ለማስፈን የምታደርገውን ጥረት እንደምታቋርጥ ስትዝት የቆየች ሲሆን ፕሬዚዳንት ዶናልድ ትራምፕ የዩክሬን አቻቸው ቭላድሚር ዘለንስኪ ሩሲያ ክሪሚያን እንድትቆጣጠር ዩክሬን እውቅና አትሰጥም በማለት የሰላም ድርድሩ ላይ ጉዳት አደርሰዋል ሲሉ ወቅሷል። ነገር ግን የሩሲያው ፕሬዚዳንት ቭላድሚር ፑቲንና የትራምፕ የዩክሬን ተወካይ የሆኑት ስቲቭ ዊትኮፍ አዲስ ውይይት ካደረጉ በኋላ ትራምፕ ዩክሬንና ሩሲያ ለስምነት በጣም ቅርብ ናቸው ሲሉ አስታውቀዋል። ይህንንም ተከትሎ ፕሬዚዳንት ዘለንስኪና ና ትራምፕ በዛሬ ሁለት የሮማ ካቶሊካዊት ቤተ ክርስቲያን ርሳ ሊቃነ ጳጳሳት ፍራንሲስኮ የቀብር ስነ ስርዓት ላይ በቅዱስ ጴጥሮስ አደባባይ ተገናኝተው መወያታቸውን የሚያመለክቱ ፎቶግራፎች ተለቀዋል። ከዚህ በተጨማሪም መሪዎቹ የብሪታንያ ጠቅላይ ሚኒስትር ኬይር ስታርመርና የፈረንሳዩ ፕሬዚዳንት ኢማኑዌል ማክሮን ጋር በጋራ መወያታቸውን የሚያሳዩ ምስሎች ተለቀዋል። በዚህም ሁለቱ መሪዎች በዩክሬን ያለውን ጦርነት ለማስቆም ስምነት ላይ ለመድረስ አመርቂ ውይይት ማካሄዳቸውን የዋይት ሀውስ የኮሚኒኬሽን የሆኑት ስቲቨን ቼንግ ተናግረዋል። የዜለንስኪ ቃል አቀባይ በበኩላቸው ውይይቱ 15 ደቂቃ ያህል የፈጀ እንደነበረ የገለጹ ሲሆን መሪዎቹ ንግግሮችን ለመቀጠል መስማማታቸውን ገልጿል። ይህንንም ውይይት ተደራዳሪ ቡድኖች በማደራጀት ላይ እየሰሩ መሆኑን ቃል አቀባዩ መናገራቸውን ሲኤንኤን ዘግቧል። በሌላ በኩል በቅዱስ ጴጥሮስ አደባባይ የተካሄደው የርዕሰ ሊቃነ ጳጳሳት ፍራንሲስ የሽኝት መርሃ ግብር ያጠናቀቀ ሲሆን የርዕሰ ሊቃነ ጳጳሱ አስክሬን አሁን በቲበር ወንዝ በኩል ሮም በሚገኘው ሳንታ ማርያም ማጆሬ ቤተ ክርስቲያን ቤተክርስቲያን ባዚሊካ በመጓዝ ላይ ይገኛል። በዚህ የቀብር ስነ ስርዓት ላይም ከ250 በላይ ሰዎች መገኘታቸውን የቫቲካን ባለስልጣናት ያስታወቁ ሲሆን ህዝቡ የርዕሰ ሊቃነ ጳጳሳት ፍራንቺስኮ አስክሬን ወደ ቀብር ስፍራው በመሸኘት ላይ ይገኛል። ሩሲያን በሚመለከት እጅግ አስገራሚ መረጃ ወጥቷል። የሩሲያ የጦር አውሮፕላን ወደ ኔቶ አባል ሀገር ጥሶ ሊገባ ሲል የኔቶ ተዋጊ ጀቶች ተረባርበው ማስመለሳቸው ተዘግቧል። ሩሲያ የላከችው የጦር አውሮፕላን ተራ የጦር አውሮፕላን ሳይሆን ለኒውክለር ጥቃት ጠቃሚ መረጃዎችን የሚ የሚሰበሰብ ኢሉዥን የተባለው የልትዌኒ መሆኑ ታውቋል። ከሰሞኑ የኔቶ በር ደጋግሞ እያንኳኳ ያለው የሩሲያ አየር ኃይል በአንድ ሳምንት ውስጥ ብቻ ለሶስተኛ ጊዜ የኔቶ አየር ክልል ጥሶ ለመግባት መሞከሩን የኔቶ አባል ሀገሯ ስዊድን ጦር አሳውቋል። በኔቶ ትእዛዝ ስር የነበሩት ሁለቱ የስዊድን ተዋጊ ጄቶች ትላንት ሐሙስ ምሽቱን በባልቲክ ባህር ላይ ወደ ፖላንድ አየር ክልል ሰብሮ ለመግባት እየተቃረበ የነበረ የሩሲያ አደገኛ የስለላ አውሮፕላን ማስመልሳቸውን የስዊድን የጦር ኃይሎች አስታውቋል። ሩሲያ ከዩክሬን ጀርባ የኔቶ እጅ አለ ብላ ስላሰበች በተደጋጋሚ ስታስጠነቅቅ እንደነበር ይታወሳል። የዩክሬን ፕሬዚዳንት የሰላም ስምምነት ላይ ለመድረስ አቋማቸውን ይቀይሩ እንደሆነ ተጠይቀው ዩክሬን ከሩሲያ ጋር ለመነጋገር ዝግጁ መሆኗን በራሱ ትልቅ ማመቻቸት ነው፣ እንዲሁም የተኩስ አቁም የመጀመሪያው እርምጃ መሆን አለበት ብሏል። ሩሲያ ለተኩስ አቁም ዝግጁ መሆኗን ከገለጸች ዩክሬን ላይ የምትፈጽማቸውን ድብደባዎች ማቆም አለባት። ዩክሬናውያን ናቸው ትዕግስታቸው እየተሟጠጠ ያለው ምክንያቱም እኛንን ጥቃት እየተፈጸመብን ያለ ነው፣ ማንም አይደለም ሲሉ ተናግሯል። ሩሲያ የፈጸመችው ጥቃት ዘለንስኪ የደቡብ አፍሪካ ጉብኝታቸውን አቋርጠው እንዲመለሱ አድርጓቸዋል። የአሜሪካው ፕሬዚዳንት ሩሲያ በኃይል የተቆጣጠረቻቸው መሬቶች ለሰላም ስምምነቱ ሲሉ ለመስጠት መስማማት አለባቸው ሲሉ ተናግረው ነበር። ረቡዕ ዕለት ትራምፕ የዩክሬንና የሩሲያ ጦርነት ለማቆም የሚያስችል ስምምነት ላይ ለመድረስ በጣም ቅርብ ነን ብለው የነበረ ሲሆን፣ ዜለንስኪ ግን ከአሜሪካ የቀረበላቸውን ሀሳብ ጦርነቱን ከማራዘም ውጪ የሚፈይደው ነገር የለም በማለት ውድቅ አድርገዋል። ቻይና አንዳንድ የአሜሪካ ምርቶችን ከጣለችው የ125 ታክስ ነፃ አደረገች። ቻይና ከአሜሪካ ወደ ሀገሯ የሚገቡ አንዳንድ ምርቶች ከጣለችው የ125 ታሪፍ ነፃ ማድረጓና ድርጅቶች ከታክስ ነፃ መሆን አለባቸው ብለው የሚያስቧቸውን ወሳኝ እቃዎችን ለይተው እንዲለዩ መጠየቋን ሮይተርስ ከምንጮች አረጋግጦ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለታይም መጽሔት በሰጡት ቃለ መጠየቅ ታሪፉን በተመለከተ ቻይናና አሜሪካ እየተወያዩ እንደሆነና የቻይናው ፕሬዝዳንት እንደደወሉላቸውም አንስተዋል። ከቻይናው ፕሬዝዳንት ጋር መቼና ስለምን እንደተወያዩ ትራምፕ ያልተናል የተናገሩ ሲሆን የተለያዩ የመድኃኒት ድርጅቶች የሚያስገቧቸውን ምርቶች ከታክሱ ነጻ ስለመሆኑ ያነሱ ሲሆን የፈረንሳዩ የአውሮፕላን ሞተር አምራች ሳፍራን ሞተሮችና ጎማዎች ከታክሱ ነጻ እንዲሆኑ መደረጉን ተናግሯል። በተጨማሪም የቻይና የሴሚ ኮንዳክተር ኢንዱስትሪ አሶሲሽን ለአንዳንድ የሚሞሪ ቺፕ አምራቾች ስምንት አይነት የማክሮ ቺፕስ አይነቶች ከታክሱ ነጻ ስለመሆናቸው እንዳሳወቁ ተዘግቧል። የቻይና መንግስት በይፋ ያለው ነገር ባይኖርም 131 የሚሆኑ የምርት አይነቶች ከታክሱ ነጻ እንዲሆኑ ስለምታቀዱ ነው የተነገረው ሁለቱ ኃያላን ሀገራት ወደ ንግድ ጦርነት ከገቡ በኋላ አሁን ላይ በራቸውን ለውይይትና ንግግር ክፍት ለማድረግ ፍላጎት ማሳየታቸው ወደ ቀውሱ እየገባ ያለውን የዓለምን ገበያ እንደሚያረጋጋ ታምኗል። ቻይና ፕሬዚዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል ያለውን የንግድ ጦርነት ለማስቆም ቁርጠኛ መሆናቸውን ለማሳየት ወደ ሀገራቸው በሚገቡ የቻይና ምርቶች ላይ የጣሉትን ታሪፍ እንዲሰርዙ መጠየቋ ይታወሳል። የትራምፕ አስተዳደር የንግድ ውይይት እየተካሄደ መሆኑን ቢገልጽም ይህ ከእውነት የራቀ መሆኑን አንድ የቻይና ባለስልጣን ተናግረዋል። በሁለቱ ባለ ግዙፍ ኢኮኖሚ ባለቤቶች መካከል ያለው የንግድ ጦርነት ከጊዜ ወደ ጊዜ እየተባበሰ የመጣ ሲሆን በተጣለባት ታሪፍ ምክንያት ቻይና ከአሜሪካ ያዘዘችውን ቦይንግ አውሮፕላኖች አልፈልግም በማለት መልሳለች። ትራምፕ በቻይና ላይ ያላቸውን አቋም መለዘብ የታየበት መሆኑ ሲገለጽ እስካሁን በቻይና ምርቶች ላይ የጣሉት ቀረጥ በከፍተኛ ደረጃ ይቀንሳል ቢሉም ዜሮ ግን አይሆንም ብሏል። በቻይናና በአሜሪካ መካከል ያለው የንግድ ጦርነት እየተፋፋመ ሲሆን ትራምፕ ወደ አሜሪካ በሚገቡ የቻይና ምርቶች ላይ እስከ 145 በመቶ የሚደርስ ቀረጥ ሲጥሉ ቻይና ደግሞ በአሜሪካ ምርቶች ላይ 125 በመቶ ቀረጥ ጥላለች። ቻይና በታሪፍ ጦርነቱ ዙሪያ እስካሁን ከሰጠቻቸው በጣም ጠንካራው ነው በተባለለት መግለጫ የንግድ ሚኒስቴር ቃል አቀባይ የሆኑት ሄ ያዶንግ ችግሩን ለመፍታት በቻይና ላይ የተጣለውን ሁሉንም ያንድ ወገን ታሪፍ አሜሪካ ማስወገድ አለባት ብሏል። ታሪፉን የጣለው ሰው ይህንን መቀልበስ አለበት ሲሉ ማክለዋል። በሌላ በኩል የውጭ ጉዳይ ሚኒስቴር ቃል አቀባይ ጎ ጂያኩን ደግሞ ቻይናና አሜሪካ ስምነት ላይ መድረስ ይቅርና በታሪፍ ላይ ምክክርም ሆነ ድርድር አላደረጉም ብሏል። ከዚህ በተቃራኒ ያሉ ዘገባዎች ውሸት መሆናቸውንም አክለዋል። ትራምፕ ከዚህ ቀደም በሁለቱ ሀገሮች መካከል ድርድር እየተካሄደ ነው ቢሉም የአሜሪካ የግምጃ ቤት ኃላፊ ስኮት ቤሴንት ምንም ድርድር አልተጀመረም ሲሉ ተቃራኒ ሀሳብ አቅርበዋል። ቤሴንት አክለውም በዩናይትድ ስቴትስና በቻይና የንግድ ልውውጥ ላይ ትልቅ ስምምነት ለመፍጠር እድል አለ ብሏል። ከዚህ ቀደም ዘላቂ ያልሆነውን የንግድ ጦርነት እንደሚለዝብ ነው ሲሉ የገለጹ ሲሆን፣ አሁን ያለው ሁኔታ ቀልድ አይደለም ብሏል። ትራምፕ የንግድ ስምምነትን ለማሳካት ከቤጂንግ ጋር የሚያደርጉት ድርድር በጣም ም ጥሩ እንደሚሆን ማክሰኞ ዕለት ተናግሯል። ቻይና በቅርቡ የወሰደችው እርምጃ ተከትሎ ትሩዝ በተሰኘው ማህበራዊ ሚዳቸው ላይ ቻይና በሚያምር ሁኔታ የተጠናቀቁት አውሮፕላኖች ባለመውሰዷ ቦይንግ ሊቀጣት ይገባል ብሏል። ይህ ቻይና ለዓመታት በዩናይትድ ስቴትስ ላይ ያደረገችውን ትንሹ ማሳያ ነው ከማለት ባለፈ ሰው ሰራሽ ኦፔድ ፌንታሊን ከቻይና በሜክሲኮ ና በካናዳ በኩል ወደ አገራችን መግባቱን በመቀጠሉ በመትሾች የሚቆጠሩ ዜጎቻችን እየገደለ ነው የሚለውን ወንጀላ ደግመዋል። የአውሮፕላን አምራች ኩባንያ ቦይንግ ከታሪፍ ጋር በተ ያዘ ቻይና በወሰደችው የበቀል እርምጃ ከአሜሪካ ያዘዘችውን አውሮፕላኖች መልሳ እንደላከች ገልጿል። በዚህ ሳምንት ሁለት አውሮፕላኖች መመለሳቸውን ኬሊ ኦርትበርግ ገልጸው በሁለቱ ሀገራት መካከል ያለውን የንግድ ጦርነት ተከትሎ ሌላ አውሮፕላንም ሊመለስ እንደሚችል ጠቁሟል። ከሰማንያ የሚበልጡ የውጭ ኩባንያዎች የአሜሪካ ታሪፍ በቻይና ኢንቨስትመንታቸው ላይ እያሳደረ ያለውን ችግር ለመቅረፍ ቻይና እረብ ሁለት ውይይት ማድረጓን የንግድ ሚኒስቴር አስታውቋል። የንግድ ምክትል ሚኒስቴር ሊንግጂ የውጭ ኩባንያዎች